በበርካቶች ዘንድ የምትወደደው ኤልዳና ያልተጠበቀ ፍቅረኛዋን ይፋ አድርጋለች። ፍቅረኛዋ ሜሎስ ሆኖ ተገኝቷል። ሰላም ጠና ስጥልን፣ ሚኪ ነኝ። ከሚኪ ታቦር ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል ወቅታዊና ታማኒ መረጃዎች ስለሚተላለፉ ወደ አሁኑ ሲለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁም። ኤልዳና እንግዲህ በአነጋጋሪ ንግግሮቿ ከዚህ በፊት ማህበራዊ ሚዲያ ላይ የበርካቶችን ትኩረት የሳበች ወጣት ነች። መልኳ ሁለሜናዋ በርካቶቹን ቀልብ እንደገዛች ጭምርም ነው። በአነጋገሮቿ በርካቶቹ በጣም የተገረሙበት፣ የበርካቶችን ትኩረት የሳበችበት ዋነኛው ምክንያት ምናልባት አሁን ከተጋባሽ በኋላ ባልሽ ችት ቢያደርግብሽ ምንድን ነው የምታረጊው የሚባል ጥያቄ ተጠይቃ ነበር። እሷ ያደረገችው እንግዲህ የመለሰችው በጣም አስገራሚ ነገር ነበረ። ባለችት ቢያደረግ ይቅር ለዋል ነው ያለችው። እንግዲህ ከዚህ በኋላ ግን ላይደገም፣ በትክክል ስህተቱን አምኖ ከተቀበለ ነው፣ ካልሆነ ደግሞ ሌላ ነገር ሊፈጠር ይችላል ማለቷም የምታወስ ነው። ይህ ንግግሯ በርካቶችን አስገርሟል ማለት ነው። አብዛኞቹ ሴቶች ደግሞ እኛ ይቅር አንልም ባሎቻችን እኛ ላይ ቺት አድርጎ ምናም በማለትም ነው ሀሳባቸውን ለመግለጽ የወደዱት። ኤልዳና በስራዎቿ በጣም ቅልጥፍና ያላት ደግሞም ከዚህ በፊትም ከንቲባ አዳነች አቤቤ ጋር በስራ ምክንያት እንደተገናኙ ጭምርም ስራ በስራ ጉዳይ ግንኙነት እንዳላቸው ጭምርም ነው። ኤልዳና በጣም ቀልጣፋና ንቁ ወጣት እንደሆነች ጭምርም ነው። በዛ ላይ መልኳ አብዛኞቹ እንግዲህ አሁን ኤልዳና በጣም ባልተጠበቀ ጊዜና ሰዓት ለማግባት ወሰነች፣ ሽምግልና ተላከ የሚል ነበር ቀድሞ መረጃ ወጣው። ሽምግልና የላከው አካል ማን እንደሆነ አልታወቀም ነበር። በሳቱ ብዙ ሰዎች የጠበቁት ባለሀብት፣ ቢሊየነር፣ በጣም ብዙ ገንዘብ ያለው ብዙ ሰዎች አሁን ለቲዳር መስፈርት እያደረጉ ያሉት ቲዳር ገንዘብ ብቻ ይመስላችኋል? ምንም ጥርጥር የሌለው ነገር ሊታወቅ የሚገባው ነገር ቢኖር ለትዳር ገንዘብ አያስፈልግም ማለት ሳይሆን ሰው የማይወደውን ሰው ለገንዘብ ብሎ የሚያገባ ከሆነ ያ ትዳር ሳይሆን ሲኦል እንደሆነም ነው። በርካቶቹም ያዩትም የተናገሩት ከህይወታቸውም በህይወታቸውም ደስተኛ እንዳልሆኑ ጀምሮም ገንዘብ አይቶ መግባት ጥሩ አይደለም። መጨረሻው ጥሩ አይመጣም። ምክንያቱም ሚስቱ ስትታመማለህ ወይም ባሉ አለ ሊታመም ይችላል እንደዚህ አይነት በዛ በክፉ ጊዜ መረዳዳት ጎን መቆም አለ። ውበት አይቶ መግባትም ጥሩ አይደለም። ውበትም ረጋፊ ነው። አንድ ሰው ውስጡንም ውጪውንም መውደድ አለበት። ፊልም አድረግ አለበት ሲያፈቅር ማለት ነው። ፍቅር ላይ የተመሰረተ መሆን አለበት። እግዚአብሔር ፍቅር ነው ይላል ራሱ ቃሉ ራሱ ማለት ነው። እና ፍቅር ሲሆን በቃ ከእግዚአብሔር ነው። ያ ትዳር ፍቅር ያለበት ደስ የምል ትዳር ሲሆን ነው እንጂ መፋቅር፣ መተሳሰብ፣ መተዛዘን ያስፈልጋል። ዝም ብለው ጊዜያዊ ወይም ጊዜያዊ ስሜት አይቶ ወይም የአይን ፍቅር የሚባል ነገር አለ። እሱ ሳይሆን ፍቅር ልክ ያቺ ወይም ባሏ ወይም ሚስት ስታመም ያው ለሁሉ ነገር ለመጋፈጥ በህብረት በአንድነት እንደ ቤተሰብ እንደ አንድ አካል ትዳር ማለት ተራ ነገር እንዳልሆነ ጭምርም። ለዚህም ነው ከገንዘብ ይልቅም ፍቅር መቅደም አለበት። ከዛ ቀጥሎ ደግሞ ምን ሰርተው ያኖረኛል የሚለውም ልታሰብ ይገባል። ምክንያቱም ነገ ልጅ ይወለዳል እጣ ፈንታው ምንድን ነው የምለው ነገር አጠቃላይ ያ ዙሪያ ነው። ወጣቱ ደግሞ ሂልመኛ፣ ተስፈኛ ሰርተ የመቀየር ሂልምና አላማ ካለውም እንደዚህ አይነት ወጣቶችንም ማበረታታት ያስፈልጋል። ያፈቅሩ ከሆነ ማግባትም ምንም ችግር የለውም። ለዚህም ነው ብዙ ሰዎች ገንዘብ ላይ ብቻ ዝው ብለው እየገቡ በህይወታቸው ደስተኛ አይደሉም። ሽማግሌ ሲያገቡም ተስተውሏል። ሽማግሌን አያፈቅርም ማለት አይደለም፣ ሰው ሊያፈቅር ይችላል። ግን ገንዘብ አይቶ ለሽማግሌ የሚጋቡ ከሆነም ጥሩ አይመጣም መጨረሻው ማለት ነው። ቲዳር ቀላል የዋዛ ወይም ተራ ነገር አይደለም። ቲዳር በጣም የተከበረ ነው። ልጅ መውለዳ ለመተሳሰብ የግድ እንደሚያስፈልግ ጀምረም ነው። ለዚህም ነው ኤልዳና በርካቶችን ሰፕራይዝ ያደረገችበት ብዙ ጊዜ እንግዲህ በጣም በሚገርም ሁኔታ በሶሻል ሚዲያ እንግዲህ አብዛኞቹ በተለይ በክርስትና ዘርፍ በጣም የምትከታተሉት ከሆነ ቁጥር አንድ ታውቁታላችሁ፣ ምንም ጥርጥር እንደሌለ ጭምርም ነው። ሜሎስ ሜሎስ በጣም ትሁት በጣም የተረጋጋ የሰከነ ልጅ ነው። በጣም የሚገርመው አብዛኞቹ መንፈሳዊ ትምህርቶችን ሶሻል ሚዲያ ላይ ወጥቶ የሚያስተምሩት በቁጣ በትችት፣ በስድብ፣ በከፍተኛ በማንጓጣት የሰውን ሞራል በምነካ መልክ ሆነው ቃላታቸውን ለማስተላለፍ የሞከሩት እውቀት ካለው እግዚአብሔር ከሰጠው ያ ሰው በአግባቡ በትህትና ነው። የእውቀት አንዱ መገለጫ ሂዩሚሊቲ ነው ወይም ትህትና ነው። ጌታችን ኢየሱስ ክርስቶስም ሲያስተምር የነበረው ትህትና ነው። ሜሎስ ደግሞም እንደዛው ልክ እንደ ጳውሎስም ትሁት ነው። በጣም የሚገርመው ነገር ቢኖር በጣም በትህትና በተረጋጋ መንገድ ነው። በቃ ሜሎስ ለየት የሚያደርገው ነገር ቢኖር በርካቶች ሜሎስን የሚወዱት በጣም ጭምትና የተረጋጋ የሰከነ ልጅ ነው። ሌሎች አሁን እኛ ጋር የሚያሳዝነው በማለት በርካቶቹ ሲገልጹ፣ ትንሽ ካወቅን ብዙ ነገር ለማውራት እንቸኩላለን በማለትም ነው ሀሳቦቻቸውን በርካቶች እየገለጹ ያሉት። ሜሎስ ደግሞ እንደዛ አይደለም። በጣም የተረጋጋ ደግሞ መጽሐፍ ቅዱሳዊ ነገሮችን በጣም በሰፊው እያነበበና እያጠና ያለ ወጣት ነው። ያጠናም ጭምርም ነው። አሁን ደግሞ እያጠና ነው። መጽሐፍ ቅዱስ ሁሌም አዲስ ነው። አዳዲስ ነገሮችን ነው የምናየው። በጣም ጎበዝ ነው። በማስተማር ዙሪያ ቃሉን በመግለጽ ዙሪያ በጣም ጎበዝ፣ በትህትና ነው የሚገልጸው። ከዛም የተነሳም ነው ሜሎስን የምንወደው ማለት በርካቶችም ተገልጾ ነው የተስተዋሉት። ታዲያስ ኤልዳና ታዲያ የመረጠችው ምርጫ በጣም በጣም በጣም የሚገርም እንደሆነ ጭምርም ነው። ለመንፈሳዊ ህይወቷ፣ ለወደፊቷ ህይወቷ በጣም እጅግ አስገራሚ ልጆች ስትወልድ ልጆቿ እንዴት ማደግ እንዳለባቸው አጠቃላይ ያን በማስመልከትም ሁለቱም በጣም በሚገርም ሁኔታ የሚገርም ጥምረት እንደሆኑ ጭምርም ነው። ኤልዳናም በጣም በሳል እንደሆነች ጭምርም ነው። በመልኳም በሁለመናውም ሜሎስም እንደተባረከም እሷም እንደተባረከችም ነው። በርካቶቹ ውሃ ሀሳባቸውን ሲገልጹም የተስተዋለው እንግዲህ ሽምግልና ተልከዋል የሽምግልና ፕሮግራም እጅግ አስገራሚ እንደነበረ ጭምርም ነው። የሜሎስ እና የኤልዳና ነገርን በማስመልከት በርካቶቹም እየተነጋገሩ ናቸው። በርካቶቹ አልጠበቁም። ኤልዳና በዚህ ያጫት ባላብት ነው፣ ቢሊኒየር ነው። ብዙ ነገር ታስቦ ና ብዙ ነገር ነበረ። ብዙ ሰው ምክንያቱም አብዛኞቹ እንግዲህ ገንዘብ ላይ ያለው ላይ ነው የምወድቁት። የሆነ ዝና ሲያገኙ የሆነ ነገር ስመጣ ብቻ የሚያስቡት ማለት ነው ግን ኤልዳና በጣም በሚገርም ሁኔታ በውሳኔዋ በአቋም አቋሟ በርካቶችን እንዳስደመመች ጀምርም ነው። ኤልዳና እንግዲህ ሜሎስን እንዳጨች እሱም እንዳጫት ጀምር ነው የመጡት እንግዲህ እንደመረጠች ሜሎስም እሷን እንዳጫት ጀምረም ነው። እጅግ አስገራሚ ነው። ብቻ ያው መንፈሳዊ ሕይወትም ላይ እንግዲህ ጉብዝና እንዳላት ነው ሁኔታዎች የሚያሳዩት። ሜሎስ ዝም ብሎም እንደዚህ አይነት ቦታም ሴቶች በድክመት ውስጥ ሳሉ በደንብ ሳያስተምር፣ ቃሉን ሳያስተምር፣ ሳያጋራ፣ የቃል ነገር፣ መንፈሳዊ ነገሮች በደንብ ሳያቁም ያገባም አይመስልም። ይህ ምንም ጥርጥር የለውም። ኤልዳናም በዛው ልክ በመንፈሳዊ ሕይወቷ የበረታችና የጠነከረች እንደሆነች ጀምረም ነው የወጡት መረጃዎችም እያሳዩ ያሉት ማለት አጠቃላይ ያን በማስመልከትም ነው። ሜሎስ እና ኤልዳና ተጣምረዋል፣ በቅርቡ ጋብቻቸውን እንደምፈጽሙ ምንም ጥርጥር እንደሌለ ጨምርም ነው በርካቶቹ ሀሳባቸውን እየገለጹ ያሉት ሜሎስ እና ኤልዳና የኤልዳና ባል ማን ነው ለተባለው በተለይ ሊያገባት ያጫት እጮኛዋ ማን ነው ለተባለው ጉዳይ ነው እንግዲህ በዋናነትም ለእናንተ ይዤላቸው የመጣሁት ኤልዳና ሊያገባት ያጫት ሜሎስ እንደሆነ ጨምርም ሜሎስ ደግሞ በመንፈሳዊ ትምህርቶች በቲክታክ ላይ በጣም ታዋቂ እንደሆነ ጨምርም በጣም የተረጋጋ ጎበዝ አስተማሪ እንደሆነ ጨምርም ነው በርካቶቹ በሱ ተባርከናል በጣም እንወደዋለን በጣም እናከብረዋለን በማለትም ነው ሜሎስን ሀሳባቸውን ደስታቸውንም እየገለጹ ይገኛሉ በጥምረታቸውም በርካቶቹም ደስተኞች እንደሆኑ ጭምርም ነው የአብርሃምና የሳራ ያርግላቸው በማለት በርካቶቹም እየባረኳቸው እንደሚገኘው ጀምረም የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ እየመጣ ነው። እስካሁን ድረስ አብሬያችሁ ቆየሁት ሚኪ ነኝ፣ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህ ሌላኛው ቻናል ነው። ይህንን ቻናል ሰብስክራይብ በማድረግ ማበረታታቱን እንዳይረሱ። ይህንን ቪዲዮ ላይክ፣ ሸር እና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊ ና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።